መአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወልዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ፈቃዱ ቅዱስ ሀሳቡ የዘላለም ሀሳቡ ወደ ክብርና ወደ ህይወት ያመጣን ያመጣችሁ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍልልን የተከፈለለት ሕዝብ ሆነን የመንግስቱ ተካፋዮች ሆነን ሀብተ ወልድና ስመ ክርስትና እንድንቀበል ይረዳን የዘላለም አምላክ። ልጆች ሁላችሁ ሰላም ቆያችሁ። ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከህያው መንፈሱ ጋር በአንድነቱ በሶስትነቱ ተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ዘፍጥረት ምዕራፍ አምስት ቁጥር 24። በዚህ ቅዱስ ቃል ህይወታችንን ራሳችንን እንፈልጋለን። በዚህ ቅዱስ ቃል ያለንበትን ቦታ ሁላችን እንፈትሻለን። እንደምታውቁት ሄኖክ ከ መጀመሪያዎቹ ትውልዶች ሰፈር ወይም ተርታ የሚመደብ ነው። ማቱሳላ የተባለው በእድሜ ትልቁ የትልቁ በእድሜ ትልቁ የሆነው የአዳም ትውልድ የወለደው ነው። ሄኖክ ማቱሳላ እድሜው በጣም ትልቅ መሆኑን ነው የሚነግረን፣ እንጂ ምን እንደሰራ ምን እንዳደረገ አይነግረንም። ግን እንደው ከእግዚአብሔር ጋር አካሄዱን ያደረገ ልጅ በመውለዱ ደግሞ ሊመሰገን ይገባል። ልጁ ሄኖክ እግዚአብሔርን የወደደ ሰው መሆኑ ከአካሄዱ ያሳያል። ከእግዚአብሔር ጋር አብሮ የሚራመድ ሰው አይምሯችሁ ውስጥ ሳሉት ውስ አንድ ሰው ወይም ሄኖክን እስቲ ያስቡት። እግዚአብሔር ከሚባል አምላክ ጋር እንደ ሰው ከኋላ ከኋላ መሄድ የሚከተል ብዙ ሰዎች አሉ፣ በዓለም ላይ ዘመዶች አሉት፣ አባት እናት አሉት፣ ወንድምቶች አሉት። ግን እሱ እግዚአብሔር ይሻለኛል ብሎ ምርጦ ተከትሎት የሚሄድ ሰው ጓደኞች አሉት። ወጣትነቱን ጎልማሳነቱን የሚስቡ ብዙ አይነት የሚስቡ ነገሮች ምድር ላይ አሉ። አሁንም ግን እሱ እሱን አልፎ ከእግዚአብሔር ጋር የሚራመድ ሰው እግዚአብሔር ከሁሉ ይበልጣል ብሎ የሚያምን ሰው ነበረ፣ ነው የሚለው መጽሐፍ ቅዱስ። አካሄዱን ከእግዚአብሔር ጋር አደረገ የሚለው ሀሳብ ዘመኑን እግዚአብሔር ወደደረሰበት ለመድረስ ወደ ሄደበት ለመሄድ ወደ ወስተሮ ለመሄድ ቁርጠኛ ሆኖ ተነሳ ማለት ነው። እንደዚህ አይነት ቁርጠኝነት ንስሐ ይባላል። ሰውነተኛ ንስሐ ሲገባ፣ አንተ እንዳሰብክልኝ እንዳየህልኝ ከዚህ በኋላ አኖራለሁ። እኔ እንደምፈልገው አልኖርም፣ እንደ ስጋ ፈቃዴ አልኖርም፣ እንደ ስሜቴ አልኖርም የማለት ቁርጠኛ ውሳኔ ነው። ንስሐ የወላችሁ ፍሬ የሚኖረው ንስሐ የሚነድ እሳትን የሚያጠፋው ንስሐ የሚነሳ ጎርፍን የሚያጠፋው ንስሐ የሚነሳ ጦርነትን የሚያበርደው፣ የእርስ በርስ ግጭትን የሚያጠፋው የወላችሁ እውነተኛ ሲሆን ነው። አካሄድን ከእግዚአብሔር ጋር የማድረግ ውሳኔ ሲሆን ነው። ኦርቶዶክሳውያን ሚሊዮን ነን፣ በአመት ሰባት ጊዜ እንጾማለን። ብዙ ንስሐ አባቶች አሉን። ብዙ ካህናት በኢትዮጵያ ቤተክርስቲያን ውስጥ አሉ። እሱ ንስሐ ገበያ ያለ በዚያው ልክ ግን ውጥረትን ማርገብ የሚችል ጸሎት፣ እሳትን ማጥፋት የሚችል ንስሐ ያገኘን ግን አይመስልም። ለምን ብለን መጠየቅ ይገባናል። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ትክክለኛ ንስሐ ከዚህ በኋላ ዘመኔ ከአንተ ጋር ነው የሚያልቀው፣ ህይወቴ ከአንተ ጋር ነው፣ በቃ ሌላ አለም የለኝም የማለት ቁርጠኝነት ይህ እንግዲህ ከእግዚአብሔር ጋር የሚሄድ አንደኛው መነሻ ሀሳብ ነው። ሁለተኛው እግዚአብሔር ሲራመድ የሚራመድ ሲቆም የሚቆም አብራችሁት የምትሄዱት ሰው ሲሄድ የምትሄዱት ጌታ፣ ባሪያው አጅቦት ሲሄድ ባሪያው ቀድሞት አይሄድም። ሲቆም ይቆማል፣ ጌታው ሲራመድ ይራመዳል በጌታው የእግር ውሳኔ የፈቃድ ውሳኔ የሚንቀሳቀስ ማለት ነው። አብሮ የሚሄድ ከእግዚአብሔር ጋር አብሮ የሚሄድ ልክ እንደዚሁ ነው። እግዚአብሔር ሲሄድ አብሮ የሚሄድ እግዚአብሔር ብዙ ዕድገት ሲያመጣ፣ ብዙ ለውጥ ሲያመጣ፣ ብዙ ፍሬ ሲያፈራ መንፈሳዊ ሰዎችም አብረው ማፍራት አለባቸው። እግዚአብሔር ሲንቀሳቀስ፣ ሲሰራ፣ ሲቀይር ቶሎ መሰራት ያስፈልጋል። ለምሳሌ በባህል ስርዓት ውስጥ ያለን ሰዎች አለን። ባህላችን ክርስትናችንን በጣም የሚቃወም ከአምልኮ ባዕድ ጋ የተገናኘ ባህል ያለን አለን። እግዚአብሔር ቃሉን እየላከ ሲያስተምር ቶሎ ራስን መለወጥ ሲገባ፣ እዛችሁ ባህላችን ውስጥ ወይም የለመድና ልማድ ውስጥ ቆይተን በሚፈልገው ልክ ፍጥነት አለማደግ ብዙ ክርስቲያኖች ላይ ይታያል። በተለይ ትልቅ ሰዎች ላይ ይታያል። አንዳንዶቻችን ደግሞ በስጋችን ውስጥ ያለ የተደበቀ እልከኝነት፣ ተናዳጅነት፣ ቂመኝነት፣ ተበቃይነት እነዚህ አይነት አደገኛ ዝንባሌዎች ይኖሩንና ወንጌል ሲናገርን ፈጠኑ ውጡ፣ ከዚህ ሲልን አንወጣም። አካሄዱን ከእግዚአብሔር ጋር የሚያደርግ ሰው ግን እግዚአብሔር ሲራመድ አብሮ ይራመዳል። መተው የሚገባውን እንተዋል፣ ወደሚገባው ቦታ ይደርሳል፣ ፍቃዱን ተከትሎ ሄዳል። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ የሚጸልይ ክርስቲያን ስለሆነ እግዚአብሔር የፈቀደውን ያደርጋል። ሂዱ ሲል እንሄዳል። ወደ ተራራ ውጡ ወደዚያ ማዛሪ ያግቦ ስንባል ሲባል ይሄዳል። እግዚአብሔር ቤት ሄዶ የማያውቅ በጣም ብዙ ሰማይ ያለ እዚህ ትምህርት ውስጥ እዚህ ጉባኤ ውስጥ ቤተ ክርስቲያን ከሄደ ብዙ ራት የሆነው አካሄድን ከእግዚአብሔር ጋር ያደረገ ሰው ግን እግዚአብሔር ሲናገረው ተግባራዊ ያደ ተነስታችሁ ከነግ ጀምሮ ቤተክርስቲያን ሂዱ፣ ጸሎት ቅዳሴ ጸልዩ። በትልልቅ ንቅስነ ቅድስ ስላሴ ነው፣ የስላሴን በዓል አክብሩ። ልባችሁን ከእግዚአብሔር ጋር አፍስሱ። እናፍስስ መንፈሳችንን ከመንፈሱ ጋር እናደርግ። እሁድ እሁድ ተይተና እናርፍድ፣ ተነስተንን እንጸልይ። እግዚአብሔር ሲራመድ አብሮ መራመድ ያስፈልጋል። ወደፊት መሄድ ሲገባ ባሉበት ቦታ መቆም አይሆንም። ጻ ልጅ ዛ ብቻ ስትሄዱ እናንተ የሄዳችሁ ልጁ መንገድ ላይ ቢቆም ምንድን ነው የምታደርጉት? ጎትታችሁ እያለቀሰ ቢሆን ትሸከሙታላችሁ አለ። እግዚአብሔር ግን ነት ፖሊስ የለው። እግዚአብሔር ፈቃዳችንም ተከትሎ የሚሰራ አምላክ ስቶን ነው የሚሄደው፣ እኛ ካልፈለግን ካልተከተልን። ስለዚህ የሚራመድ ሰው አካሄዱን ከእግዚአብሔር ያደረገ ሰው ሲራመድ እግዚአብሔር ይራመዳል። ይሄ ብቻም አይደለም። የእግዚአብሔር ልጆች ቤተሰቦች፣ እግዚአብሔር ሲቆምም ይቆማል። ተራማጁ ሲቆም ጌታው ሲቆም ባሪያው እንደሚቆም እግዚአብሔር የሚያሳልፈው ነገር ሲኖር ሲቆም ይቆማል። ካልሄድኩ አይልም። አንዳንድ ጊዜ በመንገዴ መማረው ነገር አለ። እኔ በግሌ አንድ ቀጠሮ የኖረኝና በጣም እፈጥናለሁ እና መንገዱ ግጭት ያጋጥመውና ቆማል። ቆሜ ቀርቻለሁ። በጣሮ ሳደርሷል መንገድ ትራፊክ እስኪመጣ ድረስ ኢትዮጵያን መንገድ ታቃላች። ትራፊኩ ቋስ ብሎ ዘና ብሎ ነው የሚመጣው። ያ ሁሉ ሰልፍ ቆመ። ወይ ፍተሻ ያጋጥመናል። አንዳንድ ጊዜ ደግሞ የሆነ ነገር መኪና እንዳይነሳ የሚያደርግ ነገር ማሁን ነገር ይገጥማል። መድረስ በሚገባን ሰዓት መድረስ ያቀተናል። ልቤ ምን ይለኛል? ታገስ ይለኛል። እግዚአብሔር እያሳልፈ ያለው ነገር ምክንያቱም ሰማይን የከፈተ እግዚአብሔር መንገድ መክፈት አያቅተውም እኮ። ግን መንገድም ይዘጋል ረጋ በሉም ይላል። አትሩጥም አትቸኩሉም ይላል። ቆሞ ውስጥ ትንሽ የሚያልፍ ነገር አለ ይላል። እኛም በህይወታችን እንደዚህ ነው መሆን ያለብን። ሁሌ ስሜታችን አለም ሊመራ ሊመራን የሚገባው ፈቃድ እግዚአብሔርም ጭምር ምንድን ነው እግዚአብሔር ያየው ለምንድን ያዘገየኝ ማለት ይገባል። የአቅማችንን ያክል ጥረት አድርገን በፍጥነታችን ልክ ካልደረስን እግዚአብሔር እያዘገየናል። መንገደኛ መንገድ መሪ ስለሆነ እሱ ሲቆም እቆማለን። ጥሰ ነው ብንሄድ ግን ያው ፈንጁ ላይ እንጠዳለን ማለት ነው። እሳቱ ይበላናል ማለት ነው። እግዚአብሔር የሚያውን ነገር እኛም በጣም ብዙ ነገር አለ በህይወታችን። ሄኖክ ከእግዚአብሔር ጋር ሄደ ሲባል እንደዚህ ነው። ረጋ ሲል እግዚአብሔር ሲቆም ይቆም ነበር ለምን አይልም አይከራከርም። ለምን ባሰብኩት ጊዜ አንድ ነገር አልሆነም ብሎ አይጮሁም። እንደ ቅኔ ለምን አልልኩም አይልም። የሰው እውቀትና የእግዚአብሔር ሀሳብ ሰማይና ምድር ያክል ነው የሚለያየው። እንደ ሀሳብ ይሁን እንደ ፈቃድ ይሁን ብሎ ረጋ ብሎ ይቆማል። እንግዲህ አካሄዱ ከእግዚአብሔር ጋር አደረገ ሲባል እግዚአብሔር እንደሚወደው ተራመደ ማለት ነው። መሄድ በሚገባው ሰዓት ይሄዳል መቆም በሚገባው ሰዓት ይቆማል። ከዛ ደግሞ ወደሚሻለው ግቡ ይደርሳል። መንገደኛው ወደ አሰበው። ለምሳሌ ልጆቻችሁን ይዛችሁን ልደት ቤት ቢሆን የምትሄዱት መጫወቻ ቦታ ቢሆን የምትሄዱት ቤተሰብ ጥያቄ ቢሆን የምትሄዱት መጀመሪያ እናንተናችሁ እቅዱን የምታወጡት ልጄን ይዤ እሄዳለሁ። ልጁ አይደለም እቅድ የሚያወጣው። ከዛ ተነስታችሁ ወይም እርታችሁም ወይም ታክሲ የተሳፍራችሁም ትሄዳላችሁ። እናንተ ወዳሰባችሁት ቦታ ስትደርሱ ትወርዳላችሁ ልጃችሁ እናንተን መከተል ብቻ ነው ስራው እኔ ወደማስበው ልሄድ አይልም አንዳንዴ እንዲህ አይነት ነገር ሊያጋጥም ይችላል ቅርብ ጊዜ ከልጆቼ ጋር እየሄድኩ ትንሿ ልጅ በጣም ትንሽ ናት ያው እና የአምስት ዓመት ልጅነች እና ጓደኛዋ የምትወርድበት ቦታ አለ አብረው በሰርቪስ ሲመጡ በትምህርት ቤት በዛ ጋ ስደርስ ባቢ ባቢ አቁመ አቁመው አለችኝና በምን ስላት ስሟን ጠርታለች ስሟን አላስታወስኩትም? ሰሀይ ልበላት ሰላም ልበላት ዛለችን እኛ ሌላ ፕሮግራም ይዘን እየሄድን ነው፣ ሌላ ቦታ። ልጄ ግን የምታስበው በራሷ ልክ ነው። በየመንገዱ እየቆምን ጓደኞቿ ሰላም ያ እንድናልፍ ነው። ግን እኔ እንደዛ አይደለም የማስበው። እኔ ነኝ ቤቱን መካፒቴኑ፣ የጉዞ መሪ ነኝ። እኔ እንደማስበው ነው የምወስዳት። ስለዚህ ልጄም ነው አይሆንም፣ ይሄ ሰዓት አደሱ ለሱ የሚሆን ሰዓት አይደለም ስላት ትሰማኛለች። አንዳንዴም ከፍቷትን ቢሆን ትሰማኛለች። አያቸው የምንፈልገው ቦታ ካልደረስኩኝ እግዚር አይወደኝም፣ የሚል ምንም አይነት ነገር አይሰራም። እግዚአብሔር ቅዱስ የሆነ ፈቃድ አለው። ጳውሎስ ሐዋርያ በጎ ፈቃዱ ሰዎችን ሁሉ ለማዳን ነው ይላል። ለመጉዳት ፈቃድ የለውም። እግዚአብሔር ገደል ለመክተት አይወስድም። እግዚአብሔር ጌታችን ኢየሱስ ክርስቶስ ነፍሱን ለበጎቹ አሳልፎ የሰጠ መልካም እረኛ ነው እንጂ በበጎቹ ፊት ቀድሞ የሚታሰር ምያዝ ነው እንጂ በጎቹን ለአደጋ አሳልፈው አይሰጥም እና እሱ ሲመራ አንዳንዴ ዘግዩ ሲለን የምንናደደው ስለማናቅ ነው ወይም ደግሞ እኛ ባልነው ቦታ ባልነው ዕቅድ መድረስን የምንፈልገው እግዚአብሔር ስላልገባ ነው እንደዛችን እንደ ትንሿ ልጄ ስለምናስብ እንጂ እሱ የመራው ለከብድ ይደርሳል ምንድነው ውጤቱ ታዲያ ሄኖክም አካሄዱን ከእግዚአብሔር ጋር አድርጓልና አልተገኘም። አልተገኘም። ክፉ አላገኘውም። መቅሰፍት አላገኘውም። ቸነፈር አላገኘውም። ክስረት አላገኘውም። ጉዳት አላገኘውም። ሞት አላገኘውም። ባዶ እጅ መቅረት አላገኘውም። ከእግዚአብሔር ጋር የሄደ ይሄ ሁሉ አያገኘውም። እግዚአብሔር አንተ ታውቃለህ፣ እንዳልከው እንደመራኸው ምራኝ፣ እንዳልከው ልሁን፣ እንዳሰብከው ልሂድ ያለ ሰው ምንም ነገር አይጎልበትም። ምንም አይገኝምም። ጠላትም አያገኘው። ልጉዳው የሚለው ጠላት፣ ልስበረው የሚለው ጠላት ሊያገኘው አይችልም። እግዚአብሔር ልጆች፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው አይገኝም። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ጥላ ውስጥ ነው ያለው፣ ክንፍ ውስጥ ነው። ስለዚህም አንድም ሊያገኘው አይችልም። ሁሉን የሚችል አምላክ ጥላ እና ከዚህ ቀደመም ነግሬያቸዋለሁ። እየታየን አንታየም። እግዚአብሔር ይሰውረን። እየታየን ጠላት እያየን የቱ ጋር ናቸው ይለናል። አንታየ፣ እንሰወራለን። በአምደ ደመና በአምደ ብርሃን እስራኤልን እንደሰወረ እየኖርን እንሰወራለን። ክፉ በሞላበት ዓለም በሰላም እንኖራለን። በተከበበ ከተማ በምሕረት እንኖራለን። የእግዚአብሔር ጥበቃ። ከእግዚአብሔር ጋር አካሄዱን የሚያደርግ ሰው አይገኝም። እግዚአብሔር ይወስደዋል ይላል። እግዚአብሔር የኔ ነው ብሎ ለይቶ ይወስደዋል። ይሞታል ማለት ግን አይደለም። ይወስደዋል ማለት የራሱ ያደርገዋል። በዛ ሰው ጉዳይ ተጠያቂ እግዚአብሔር ይሆናል። ለዛ ሰው ቀድሞ ይመጣል፣ ይከራከርለታል፣ ይከላከልለታል፣ ይሸፍነዋል፣ ይጠብቀዋል፣ ይመግበዋል፣ ይባርከዋል፣ ያስተምረዋል፣ ይመክረዋል። በብዙ መንገድ ይሰራዋል፣ ያንጸዋል። እግዚአብሔር ይወስደዋል። ሰው ንብረቱን ሲወስድ እንደሚያደርግ ይሆናል ማለት ነው። ስልክ ጠፍቶባችሁ ስልኩ ቢገኝላችሁ ቤተክርስቲያን አደባባይ ላይ ነውና ሰዱ ብትባሉ ወስዳችሁ ስልካችሁን ከፍታችሁ ምታስታፍ ታስታከላችሁ ስልካችሁ ስለሆነ። እግዚአብሔር የጠፋውኛ አካሄዳችን ከሱ ጋር በማድረግ ስንጀምር ሕይወታችንን እንዲረገባል ይወስደዋል፣ ወደሚሻል ቦታ ያደርሰዋል። ይህ ከአካሄድ ከመንፈሳዊ ሕይወታችን አካሄድ ጋር ስለሚመሳሰል መንፈስ ቅዱስ ይህንን ትምህርት ዛሬ አስተምሮናል። የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት ምህረቱ፣ በጎነቱ ይነታችን፣ ቤታችን ጸሎት በረከት ይመላት ጥበቃ አብሮን ይሁን። ትምህርቱን ላይ ካርጋችሁ ጥያቄ ማነው? ኮሜንት ሳታደርጉ አትወጡ። አሜንም በሉ። ቃሊዎት ያሰማልኝንም በሉ። የተማረክትንም ጻፉ። ቢቻን እሱም ጽፉ፣ ሰው ይማርበታል። ዩቲውብ ደግሞ ከፊት ለፊት እንዲቀመጥ ሰው ወዶታል ይማርበታል ብሎ ወደ አስባል ስታደርጉ፣ ቀሲስ አሸናፊ ከነ ማለምን እግዚአብሔር ባርካችሁ።